እንድትሆን ምኞቴ ነው። እኔ የእናንተ ምኞት ከሆነ ይህ ዩቱብ ቻናል ሰፖርት እናድርገው፣ እንድረስበት፣ እናስደንግጥ። ሰዎች እውን እንደሚሆኑ እርግጠኛ ነኝ። ክቡራትና ክቡራን ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል።

ግብያዎችንቹን ሲፈጽሙ ገንዘብ ሲልኩ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሸንን እጣ ስልኮን በመነቅነቅ ብቻ እድሉን ይሞክሩ። ጥራት ያላቸው ስማርት ስልኮች ከመቶ ብር ጀምሮ የአምስት የአምሳና የመቶ ሺ ብር ሽልማቶች እንዲሁም ከዳሽ ባንክ። ሰላም ጤና ይስጥልን። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አርገን የጋበዝ ነው በሶሻል ሚዲያ በተለይም ደግሞ በቲክቶክ ተጽዕኖ ፈጣሪ የሆነውን በብዙዎች ዘንድ ተወዳጅነትን ያተረፈውን ከሶስት ነጥብ ሶስት ሚሊዮን በላይ ተከታዮች ያፈራውን አዶናይ ሀይለ ሚካኤልን እንግዲህ እንግዳችን አድርገን ጋብዘናል። አዶናይ እንግዳችን ሆነ እዚህ ድረስ ስለመጣ እጅግ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ፣ ደስ ብሎኛል ስለመጣ ወደዚህ። እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? እንግዲህ ዝነኝነት በአጭር ጊዜ ውስጥ በሰዎች ስሜት ውስጥ የመግባትና የመታወቅን እድል ተቀናችሀልና ያ ስሜት እንደው በአንተ ውስጥ ምን ይመስላል? በጣም ደስ ይላል። አይ ቲንክ ደስ ከማለቱ በላይ ኩራት ይሰማል። የኮራብን ነው ቀደስ በውስጤ ነው የሰራሁበት ነገር ስለሆነ ያለምኩት ነገር ስለሆነ በጣም ደስታና ኩራት ይሰማኛል። በራሴ ያቀድከው ነገር ነው። አሁን ያለውበት ደረጃ ለመድረስ ያ ያቀድኩት ነገር ነው። በምን መንገድ መሆኑ ኤግዛክትሊ አላወቅኩትም፣ ግን እኔ ትልቅ ደረጃ መድረስ ፈልጋለሁ የሚለው ሁሌም ህልሙ፣ አላማው ነበረ። እስቲ እንደው ወደ ኋላ ልመልስና ምክንያቱም ብዙ ጊዜ ስኬታማ የሆኑ ሰዎችን እዚህ ስናመጣ ኢንተርቪው ሲደረጉ መጀመሪያ የምናስበው ያው ስኬታቸውን ነው የምናየው። እና አመጣጣቸው ደግሞ ዋናው ፋውንዴሽኑ እዛ ላይ ነው ያለው አይደል? ከስር መሰረቱ ነው አንድ ነገር የሚሰራው ብዬ ስለማስብ ትንሹን አዶናይ ቀኝት አድርገ ነው እንምጣ። የተወለደ አደገ፣ አዶናይስ በልጅነቱ ምን አይነት ልጅ ነበረ? የተወለድኩት መቀሌ ነው ያደግኩትም መቀሌ ክረምት ክረምት ብቻ ነበር ወደ አዲስ አበባ መጣ። አይ ቲንክ አማርኛ የቻልኩትም በዛ ምክንያት ነው። ወደ አያቴ መጣ ነበር፣ ሁሌም በጣም ደስ ይለኝ ነበር ወደዚህ ስመጣ። እና ትምህርት ቤቴም መቀሌ ነበረ። ኤስ ኤስ የሚባል ትምህርት ቤት ነበር የተማርኩት እስከ ዘጠነኛ ክፍል። ዘጠነኛ ክፍል ወድቄ ወደ ሌላ ትምህርት ቤት ቀየርኩኝ። ምን አይነት ልጅ ነበረ? ረባሽ ነበር ወይ ለየት ያለ ነገር ነበረው ወይ? ያው ቤተሰብ ይነግረን የለ በልጅነት እንደዚህ አይነት ነበርክ፣ እንደዚህ ታደርግ ነበር ትባላለ አይደል? ከምታስታውሳቸው ነገሮች ውስጥ አዶናይ ይህን ያደርግ ነበር የምትባለው በልጅነት ምንድነው? አዶናይ እብድ ነበር፣ በጣም በጣም ከምታስቢው በላይ ደግሞ የሰው ትኩረት በጣም ይወድ ነበር። የእውነት ለምን እንደሆነ አላውቅም። ግን ሱፍ ማድረግ ወድ ነበር ከልጅነት የጀመረው ሱፍ እየለበስኩኝ ያልተጠራሁበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር ያ እንግዲህ ድንኳን ሰበራ ማለት ነው በኃይለኛው ቀጠሮ ይዞ ጓደኞች ምናምን እናቀበታለን ጽድት ብለን እንገባለን ምናምን እና እብድ ነበርኩኝ አመልጥ ነበር ከቤተሰብ ጠፋ ነበረ ጠፍቼ የሆነ በቃ አዲስ ነገሮችን መንገድ ምና ማየት ይመቸኝ ነበር ደስ ይለኝ ነበረ ነጻነት ነበረኝ በጣም ቤተሰብስ እንደው ምን ይላል የሚቸገርበት ነገር ነበረ። ውፍ እኔም ማሯሯጥ በቃ ስራቸው። አንድ ቀን አስታውሳለሁ፣ ከአክሱም ሆቴል የሚባል ነበርና ከዛ ጠፍቼ ነው እንግዲህ በቃ ቤተሰብ ሙሉ ቀውጥ አድርገውታል። በቃ ድግስ ድግስ ቤት እየገቡ መሬት መሬት ነው ቼክ የሚያደርጉት እንት ወድቄና የሚሆነ ቦታ ከዛ መንገድ ላይ ፋዘር እየነዳ እየፈለገኝ፣ መንገድ ላይ እየተራመድኩኝ ይ ሱፍ አድርጌ ነው አይስክሪም እየላስኩኝ ነው። ከዛ ዝም ብሎ ቀስ ብሎ ይከተለኛል፣ ከኋላ ኋላ ማለት ነው። ነፃነትን የምፈልገው ከዛ እኔ ጀምሮ ነው። በቃ የራሴ የሆነ መንገድ ነበረ ህይወትን የምታይበት የምትመራበት ያ በጣም ይህ፣ ነፃነት ራስን የመሆን መንገድ እንደው ከየት የመጣ ነው? በአንተ ህይወት ውስጥ ተጽዕኖ ያሳደረብህ ወይ ደግሞ ኢንስፓየር ያደረገ ሰው ነበረ ወይ? ማንም በራሴ ነው። በቃ እብደቱ ከራሴ የመጣው የመጣሁ መሮጡ አትሩጥ ባላለው፣ እሺ ቀስ ቀስ ስላለው ከዛ ማንም አይዘኝም ጥፍት በቃ ውስጤ የሆነ ይገፋፋኛል እንደዛ ተደርጎ ማይታወቅ ነገሮች ምናምን እና ነፃነቱ ነበረኝ። በጣም በጣም ከምታስብ በላይ ዩኒክ የሚባሉት አይነት ልጆች ውስጥ አንዱ ነበር ማለት ነው። አሁን ያለው ማለት ነው። ወደ ትምህርት ቤት ከመግባቴ በፊት እንዳለ ህፃናት ተማሪዎች ቁጭ ብለው ተሰብስበው አዶናይ አዶናይ ካላሉ አልገባም ነበር።

ከዛ አስጀመርኳቸው እንደዛ ካልተዘረገልኝ አልገባም አልኩኝ። ከዛ ተማሪዎቹ ወጡ ቁጭ አሉና ስሜን እንደዛ ጠሩ። ከዛ ግን ተማሪ ሲገባ ይጠራለት ነው የሚገባው። በቃ በጣም የሚገርም ነው። ሁሉ ጊዜ አዶናይ የተባለ አዶናይ ይባላል። ከዛ ሌሎች ተማሪዎች ሲገቡ እንደዛ ካልቸር ሆነ ይሆናል ትምህርት ቤቱ ቁጥር እንደክሬት ከዛ ነው በጣም የሚገርመው፣ የሚገርሙ ከዛ ወደ አዲስ አበባ መጣ። አዲስ አበባ መጣው ትንሽ ቆይቼ ወደ አሜሪካ ነው ሄድኩት። ለምን ነበር ሄድኩው? የናሳ ኮምፒቲሽን ነበረ። በዛ ነው የሄድኩት በጭንቅላት አይደለም፣ ከፍለን ነው እንግዲህ ድሮነዛ እያክ ነበር የሚጎረ ነው ስማርት ተማሪ ስለሆንኩኝ በናሳን የመጣሁ ሮቦቲክስ ምናምን እንዳለው የሳሳት ሮቦት አልሰራችም ፌል አደረገች ምናምን መካከራቸው ነበር ነበር እንደዚህ የሆነ ኳስ አስገብተባት ምጥል ነች ለክታ እንትን አልጣለችም እዛው ቀረ ኳሱ ዲስኳሊፋይድ ሆን ግን ከፍዬ ሄድኩኝና ወደ ሎስ አንጀሊስ ነበር የሄድኩኝ ከዛ ተመለስኩኝ ወደዚህ አዎ ተመለስኩኝ አይደለ ከዛ ወዲያውኑ እንደገና ከወር በኋላ ማዘር ምናለች የሆነ ውጊያ ነገር የሚጀመር ይመስለኛል እንግዲህ ከስምንት ዓመት ምናም በፊት ነው መሰለኝ ስለዚህ ለምናት ውጣና ሞክሮ ምናምን አለች ከዛ ከሆነ ፋሚሊ መንበር ጋር አሜሪካ ተመለስኩኝ እንደገና ሰርች እንደገና ተመለስኩልሽ ያ ሁሉ ቤተሰብ አልቀሶ ምናምን ሰናብቶኝ እኮ ነው ስመለስ እንደዚህ ሙድ ነው የተያያዝነው ከዛ ቀጣይ ላይ እሄዳለሁ አልኳቸው እና አላመኑኝ ይመለሳሉ አሁን ብሎ ሲያቅፉኝም፣ ለራሱ ሲል ዝም ብሎ በቃ ተመልሶ ደግሞ አላለቀሰም። በተለይ ወንድ አላለቀሰም። ተርቤያለሁ። ስመለስ አንተ እንዴት ነው ያለቀስኩ። ና ከዛ ሶስተኛዋ ላይ ግን በዛው ቀረ ጠፋ። ምን ያህል ቤተሰብ ነው ያለ? ስንተኛ ልጅ ነህ? እኔ አንደኛው ትልቁ ነኝ። ከአንተ በታች ስንት እህቶችና ወንድሞች አሉ ማለት ነው? ከኔ በታች አይ ቲንክ ስምንት ስለዚህ ሮል ሞዴላቸው አንተነህ ማለት ነው እንደው እንዴት ነው እንደ ታላቅ ወንድም ለእነሱ አራያነትን የምታሳየው በምንድን ነው ትቀጣቸዋለ ትመክራቸዋለ እኔ እንኳን በመቅጣት አላምነው እኛ እንግዲህ እንደ ባህል በመቅጣት እናምናለን ከትምህርት ቤቶችም ጀምሮ እኔ እማምነው ምሳሌ መሆን ነው ምሳሌ ሆኖ መገኘት ተጽዕኖን መፍጠር እነሱ ላይ ይ አሁን በጣም ኮንፊደንት ነች እንደዚህ ፖድካስት ላይ ቀርባ ሰዎች ያሉበት ምናምን እየመከረች ነበር። በቃ እናንተ አሁን እንደዚህ ማድረግ አለባችሁ፣ መጸለይ ያለባችሁ ስትናገር፣ ደግሞ እጇ፣ እንቅስቃሴዋ፣ ምናምን ሁሉም ነገሯ ብታዩ፣ አለ ቲክቶክ ላይ ተለቀዋል፣ በጣም ቫይራል ሆኖ። ኮንፊደንስ ከኔ የተማረችው እኔ ነግሬያት ሳይሆን ኢትስ ጆስት ኮፒ አድርጋለች፣ አይተዋለች፣ ኤነርጂውን ነው። ወንድሞች እንዳለ ስፖርት ይሰራሉ፣ አሪፍ ሰውነት ነው ያላቸው ሁሉም፣ ምንም ሳትነግራቸው በመሆን ብቻ ያዩኛል። ማድረገውን ነገር ይባላል እኮ ልጅ ከምትነግረው በላይ የምታሳየውን ነገር ነው ልጆች የሚወስዱት። ከዛ ወደ አሜሪካ ሄድክ ነው? ወደ ካናዳ አሜሪካ ቆየሁኝ ለሁለት ወር ምናምን። ባይገርምሽ እዛ ስገባ ለአስራ ሁለት ሰዓት ነበር ምሰራው በየቀኑ ነው ስራ። መጠጥ ቤት ነበር ምሰራው። ከዛ ግን በቃ ሄቪ የጋንግስተሮች የሚገኙበት ቦታ ነበር ምሰራው፣ ማለት በጣም የሚያስፈራ። አይ ቲንክ እንደውም እንግሊሽ የለመድኩት እዚያ ነው። አንዴ የተናገረው ካልሰማሽ ይናደራሉ። ያ ሁሉ ለፍልፍ ያልሰማኝ ምናምን እላሉ። እንደዚህ ብዬ ነበር የምሰማቸው ጆሮዬ፣ እንደዚህ ቻሌንጅ ማለት ነው። ከዛ የመስማት አቅሜ ዳበረ ምናምን። ለስድስት ቀናት ነበር የምሰራው አስራ ሁለት ሰዓት ሽፍት፣ ረዥም ሰዓት ነው የምሰራው፣ ለዛ እድሜ በካሽ ነበር ክፍያው ምናምን። ጠበቃ ከጓደኛ ጋር ነበርኩኝ ጠበቃ አናገርኩኝ። እድል ይሆናላለ አሳይለም ጠይቄ አሜሪካ እንድቆይ የዛኔ ዶናልድ ትራምፕ ነበር መሰለኝ። ምን አለኝ ጠበቃው ያንተ ኬዝ እንኳን አይሆንም። የጓደኛ አሪፍ ኬዝ ነበረው አሳይልም ለመጠየቅ ይቀበሉ አለው። የእኔ ግን ያንተ ግን ከባድ ነው፣ ዝም ብለህ ሌላ አማራጭ ብትፈልግ ይሻልል ምናምን አለኝ። ካናዳ ብሄድ ይሻለኛል ምናምን አልኩት። እንደ አንድ ህግ ሰው ደግሞ ከበደው ማማከር ይህን ነገር ያለ ፍቃድ ስለሆነ ህግ የለውም መሻገር ከአሜሪካ ወደ ካናዳ እኔ አላቅም፣ ያንተ ጉዳይ አለኝ ከዛ ወደ ካናዳ ለመሄድ የወሰንኩት ማንም ሰው ነገሮኝ አይደለም። እንዳለ አሜሪካ የነበሩ ሰዎች አሜሪካ መኮንች የምትበልጠው ረተው ስተታት ስራ እንዳጠፋ ምናምን ተብያለሁ። ከዛ ግን ዩቱብ ገብቼ መንገድ እንዳላወቅኩኝ እሷን ተከትዬ ነው ወደ ካናዳ የተሻገርኩት ማለት ነው። የመኪና በባስ ምናምን በምንም ማላቀው ምናምን አይቲንክ ከእግዚአብሔር ጋር የተገናኘት የዛን ጊዜ ነው። እስቲ እንደው ከእግዚአብሔር ጋር የተገናኘህበትን ቅጽበት አስታውሰን፣ በምን ምክንያት ነበር? ሰዎች ሲመክሩኝ፣ ውጭ አሜሪካ ያሉ ሰዎች በአጠቃላይ የመከሩኝ ምንድ ነው? አትሄድ ወደዛ፣ ምን ታደርጋለህ? ህይወትህ እንዳታበላሽ፣ በረንዳ ላይ ትወድቃለህ፣ እንደዚህ ያጋጥማል ሲሉኝ መስማት እችል ነበረ። ግን አልሰማሁም። ለምን? የሆነ ውስጤ ላይ የሆነ ሹካለኝ፣ መንገዱ አሳየኝ፣ ካናዳ ሂድ የሚል ልቤ ውስጥ። ምንድን ነው እሱ? አላውቅም ለካስ እግዚአብሔር ነው፣ አሁን ነው የማውቀው። የዛኔ ዝም ብዬ ነው የተመራሁት። እግዚአብሔር ይመስገን። አርጅሎኝ ነው አላውቅም፣ ግን ራሴን ሰማሁኝ። ተመስገን። አዎ ራስ መስማት እኮ ትልቅ ነገር ነው። በጣም ነው። ከዛ በቃ የተፈጠረው ይፈጠር ብዬ ወደ ካናዳ ለመግባት ወሰንኩኝ። ወደ ስንት ነው፣ አራት ሺ ነው፣ አምስት ሺ ዩስ ዶላር ይዤ ነበረ የዛኔ። አንደር ዘ ቴብል የሰራሁት ማለት ነው። በካሽ ነው የተከፈለ፣ ያጠራቀምኩት። አዎ በደምብ አስራ ሁለት ሰዓት ይኸው በቀን ለስድስት ቀን ነው የሰራሁት። ለአንድ ወር ሁለት ወር መሰለኝ። ከዛ በኋላ እሷን ብር ይዤ ደረስኩኝ። ወደ ኒውዮርክ ከኒውዮርክ ነው ወደ ካናዳ ምትገቢው አለ። ከዛ ምናሉኝ ብር ከተገኘብህ በኢ ህጋዊ የሆነ መንገድ ካመጣው ሊያዝብህ ይችላል፣ ዲፖርት ልትደረግ ትችላለህ ተባልኩኝ። ላልተለመደ ብቻ እኔ ደግሞ ይህ ብር የት ላጥፋው ሰው መስጠት ታክሲ እንትን ያደረገኝ ስድስት መቶ ዶላር ሰጠሁት ለአንዱ፣ የሁለት ሺህ ጊፍት ካርድ ሰጠሁት ስልኬን ጣልኳት፣ ስልክም ቼክ ሊያደርጉብህ ይችላሉ ምናምን ተብዬ እንዳለ ብሬን ለሰው ሰጥቼ ብትን አድርጌ 200 ዶላር ይዞ የገባ ወደ ካናዳ

ክብርዋን